ትኖራለሁ ብላያለሽ በማንኛው አፈሽ ነው አንቺ ሱመያ ጋ አንድ ቤት የምትኖሪው እስኪንደው እስኪንደው ይሄንን ለብቻሽ ቁጭ ብለሽ ሰቢበት አንቺና ሱመያ አንድ ቤት ውስጥ አንድ ጣራ ስር ልትኖሩ ፐ ፐ ታየኝ ሰው የሆነ ሰው እኮ ነው ከሰው ጋር አንድ ጣራ ስር የሚኖረው ሰው አብሮ ሲኖር አንድ ቤት ውስጥ ሲኖር አንዱ ቻይ አንዱ መጥፎ ቢሆን እንኳን ይሻላል አንቺ እንደዚህ እንደው ላላ ብለሽ የምትናገሪውን እንኳን የማትለይ ሴትዮ፣ አንቺ ልጅ ሱመያ ጋር የምትኖርም። ሱመያ ማለት ውሃ ማለት እኮ ነች፣ ቅዝቅዝ ያለች። አንቺ እሳት እሳትና ርርር እንደዚህ እየተንጣጣሽ ብላለች። ሱመያ አይደለም አንቺ ጋር ለመኖር ልትወስን ቀርቶ አይደለም ለአንድ ቀን እንኳን ቢሆን አንቺ ጋር አታድርም። እንዴት ነው እሱ የምታድረው? ትችለዋለች ይህንን ምላስ እንዴ እንዴት ብላ ትችሉሻለች? ጭራሽ አንቺ ቶቶሎ ቶቶሎ ቶቶሎ ቶቶሎ እየወለድሽ ሱመያ እንድታርስሽ አላህ አላህ አላህ አልቀረብሽም። እንደ ሱመያ ሰራተኛሽ ናት። እንደ አንቺንማ እንደ ፈጣሪ አላህም እንዳያሳርሳት፣ አላህ አንቺን እንዳያሳርሳት የታደሉ እኔ የምለው አንቺ ራሱ በራስሽ ጎንደር ሄደሽ ሰኢድን ተከትለሽ ሙዝ ሰኢድን እንዳትሄድ ያለሽ ተከለከ ያለሽ ራስሽ ሄደሽ ተከትለሽ ሰኢድ በስህተት ነው ያገባሁሽ እንዳለሽ፣ በስህተት ነው ሰኢድ ያገባኝ አሁን በስህተት እንዳገባኝ ገባኝ፣ ለኔ ፍቅር የለውም ምንም ነገር የለውም ብለሽ ሰኢድ እና ሱመያን ራስሽ ጎንደር ድረስ ሄደሽ ጎንደር ገብተሽ ማስታረቅ መቻል አለብሽ። አቤት አንቺ ሰኢድን ጎንደር አትግባያሽ ታስፈራሪያለሽ። አንቺ እውነት ለራስሽ ነው ወይስ ስለ ህዝቡ ታውቂያለሽ? ስለ ሀገሩ ታውቂያለሽ? አገሩ ደግ ደግ ህዝብ ያለበት እንግዳ ተቀባይ፣ ሩህሩህ፣ ወተትና እርጎ ዘርግፎ የሚያበላ የሚያጠጣ ህዝብ ነው። ማህበረሰባችን አልሐምዱሊላህ። አንቺ ቆይ ቪዲዮ ላይ ወጥተሽ የምትናገሪውን ነገር ቪዲዮ እንደሚለቀቅ ታውቂያለሽ አታውቂም? ጭራሽ ጭራሽ ከካሜራ ጀርባ ሰኢድ ጋር የምትበጠረቂ ነው እንጂ መሰለኝ። እኔ ቪዲዮ ላይ ወጥተሽ እንደዚህ ትበጠረቂያለሽ ብዬ ማስቤሽ አላውቅም ሲፈጠር እንጂ። ስለ ህዝብም ሆነ ስለ ማህበረሰቡ አታቂም። ስለ ህዝብና ስለ ማህበረሰብ አገርን ወክለሽ ስለ ማስፈራራት ቀርቶ አይደለም፣ እኔ አሁን ላይ ሳስብሽ ራስሽን እንኳን ወክለሽ መናገር የምትሽ አይመስለኝም። ጭራሽ አንድ ንግግር አትሽም።

ያንገበገብሽ ያቃጠልሽ፣ ሰው ትገልያለሽ እንጂ ሌላ ምንም አታውቂም። አንቺ እንደው ሰውን ከማንገብገብ ውጭ አንቺ ምንም የተማርሽውም የተካንሽበትም ነገር የለም። እውነቱን ነው፣ ሰኢድ አሁን በስህተት እንዳገባሽ ገባው ማለት ነው። ግን አሁንም ቢሆን ሰኢድ ገና አቁሎ አልተመለሰም። ያ ሳትር ነው። እኔ እኮ አንዳንዴ እሱ መየም ብድኩናፋሱ ድረስ ይፈልጋለሁ ይላል ሰው እንዴት ሀድ አርጎ በቃ ሰው ውሳኔ ወስኖ ቶሎ ብሎ ሄዶ ሚስቱን አያገኝም። እንደዚች አይነት ቅልብልብ ጋር ሰውና ሰው ማጋጨት ላይ የምትሮጥ ቅልብልብ ልጅ። ውይ አንቺ ጋማ ሱመያ እንደብላ ነው የምትኖረው። ሀቢበት የምነው? ጓደኛዬን ጨጓሯዋን ላጥ አርገሽ፣ ጨጓሯን ግልብጥ አርገሽ በባዶ ታስቀሪያት ነው እንደ ቅድሽ። አንቺ ጋማ እንደው አላህም ብሎ እንዳያኖራት፣ አንድ ጣራ ስርማ እንዳትኖሩ፣ መኖርም የለባችሁም አንቺ ታሳብጃታለች። ሙሽ ለሱመያ ለልጆቿ አራሶ ጸር ነሽ አንቺ። ውይ ውይ ውይ ይ ውይ ውይ። እንደው ነገር ምናለው ግን እኔ አያስችለኝ ምላድረግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል አለ፣ ሀገራችንን ሰላም ያድርግልን እላችኋለውኝ። እንግዲህ ከሶስት ቀን ከረቅም በፊት እዚህ የመን ባህር ላይ በጣም ብዙ ወገኖቻችን አልቀዋል፣ ያልተገኙም አሉ። በጣም ያሳዝናል። ወላ የሀገራችን ወጣቶች ሳዑዲ ድንበርም ላይ ባህርም ላይ በየቦታው ሀገራችንም ሞት፣ ስደትም ሞት፣ በጣም ነው የሚያሳዝነው። ወላይ በጣም ልብ የሚሰብር ነገር ነው። እንዳለ ቲክቶክም ፌስቡክም የተጥለቀለቀው በዚህ በሰሞኑ ጉዳይ ነው። በጣም ያሳዝናል፣ ያሳዝናል። ወላ የሞቱትንም አለ ይረሃማቸው የቤተሰብንም መጽናናት አላ ይስጣቸው። በጣም ያሳዝናል። አላሁቶ ከመቅረት ይጠብቀን ያ ረብ። ወላሂ እንደው ስንቱ ነው አሁን ረረረረ ብስም ላሂ ረህማን ረሂም። ወላሂ ለማሰብ ራሱ ይዘገንናል። ወላሂ ምንም የማያውቁ ህፃን ልጆች ዘላ ያልጠገቡ አንድ ፍሬ ልጆች እየመጡ ክልትው እየመጡ ክልትው ይላሉ። በቃ ወላድ አሳድጎ ለባህር፣ ወላድ አሳድጎ ለጥይት ረ ተዋራ አላህ ተባረ ያረብ ወላ፣ እንዶ እንደኛ ስራ ሳይሆን እንዳንተ በእዝነት ፊትን ዘወር አድርግልን። ወላ ይሄንን ያመጣህብን እንበል አንተን ሳለን። አረ እህትም ወንድም ያላችሁ በባህር ልንመጣ ነው ሲሉ ገና ሳይመጡ ኡ በሉ። ወላ ለአዚም በጣም ነው የሚያሳዝኑት፣ በጣም ነው ልብ የሚሰብሩት። በጣም ሀቂቀተን እኔ በጣም ነው ያዘንኩት። ወላ ለአዚም በጣም ከምነግራችሁ በላይ ማለት ነው። እና ደግሞ ዛሬ አንዱ ነገር ምንድን ነው አዩ ሰኢድን ፈልጋ አፈላልጋ ሆቴል ሄዳ ያለበት ሆቴል አገኘች ማለት ነው እንግዲህ ተመልሽ ወደ ቤት ሄዳለሁ ያለ ነው አቶ ሰኢድ ዘንድሮ አቶ ሰኢድም ሱመያ መፈለግ ላይ ሳይሆን ያለው አዩ እንድትፈልገው እኔ ቆይ እስኪ አዩ ሰኢድን ስትፈልግ ሰኢድ ሱመያን ሲፈልግ ምንድን ነው ነገሩ አንተ ቆይ ሱመያን ፈልገ ማግኘት አትችልም እንዴ ሁሉ ጥራጥቢ ነገር ሁሉ ምንድን ነው? አንዳንዴ ደህና ቀጥተኛውን መንገድ የያዘ ወሰነ ብዬ ሳጨርስ ሰይር ድንገት ሐሳቡን ይቀይርና ዝቻዩ ጋ ይመጠመጣል። እዳኮ ነው እዳ ነው መከራ። አዩ ደግሞ ዛሬ ጎንደር ከገባ ጎንደር ከሄድክ ራሴን አጠፋለሁ ሙች እገኛለሁ ያለች ነው። ሙች እስኪኔ እንደ ሞት ቀላል ነው እንዴ እናቴ አላህ እድሜያችንን ያርዝመው እያልን ዶ አረጋለች፣ ደግሞ በገዛ እርሄን ቆርጣለሁ እያለች ትታገላለች። ምንኛ ነው ይሄ? ምን አይነት አስተሳሰብ ነው? እናት ያለሽ እንዴት አይነት ልብ ሰጥቶች ነው? እኔ አይደለም ራሴን አጠፋለሁ ብዬ ሰው አንቺ መርዝ ጠጣው ብለሽ፣ ክሎሮክስ ጠጣው ብለሽ የልጆች አባትና ሚስት አለያየሽ። አሁን ደግሞ ሚስትና ልጆቹን እንዳያገኝ ጭራሽ ታንቄ ሞታ አለው ሳይር ጎንደር ይሄድ እንጂ ጎንደር ከገባ ማንም ሳይነካው ማብብት አትፍሪ፣ አገሩ ነው። አዎ ሳ እንዳለው እውነትም አገሩ ነው። ኢትዮጵያ ላይ የእኛ ሀገር ነው ይሄ ከላይ ሀገር ነው ተብሎ አይታወቅም ነበር። አሁን ጊዜ የሆነና ዘመኑ ሆነና ሁሉም ነገር ግርብጥብጡ ወጣ እንጂ የሚሆነው ደግሞ ደሞ በትንሽ ሰዎች ነው እንጂ መቼም ሁሉም ሰው እንደዚህ አይነት ድርጊት ውስጥ ነገር ውስጥ የለበትም። አንቺ ወደ የመን ብትሄድ አስር እጅሽ ይሻለኛል። እውነትም ሳይድ ሱመያ የመን ስላለች ነው እንደ አስረ ስትመላለስ የነበርከው። ሂድና ግኛ ዛሬ ነገ ሳትል ሂድና ሚስትህን ይዘ ወደ ቤት ወደ ህይወትህ ተመለስ። አዩ እንደሆነች ትሞታለች እያል ካሁንም ሌላ ጉዳይ እያመጣችብህ እያስፈራራችክ ልጆችህን እንዳታይ እንዳትሆን፣ የልጆችህ ሳቅ የልጅህ ዳደ ማለሻ ጊዜ ቁሙ መራመጃ ይሄንን ማየት አትፈልግም እንዴ? አዩ ዛሬ ሌላ ታሪክ ስታመጣልክ ነገ ሌላ ታሪክ ስታመጣልህ ስታዘበራረቅብህ፣ ህይወትህን ዝብርቅርቅ ነው የምታደርገው። እንደ ጭራሽ አንድ ቤት ውስጥ እኖራለሁ ሲፈጠር እራሱ አስጠላ። ምን ነው ያስጠላው ማለት እንደዚህ ወንበር ላይ ቁጭ ብለ ስታፈጥር በጣም ነው ያስጠላው። መሬት ንረድ እናንጠፍ እና እኔም ደግሞ የሚስትና ስሜት እንዲሰማኝ ቤት ገብተን ሳምቡሳ ሰርቼልሽ ሾርባ ሰርቼል አቀራርቤ ጓደኞች ላፍጥር ጠርታቸው ሰብሰብ ብለን አንድ ቤት ውስጥ ስናፈጠር ደስ ይላል። ምን አስቸኮለሽ እንትን ትሰሪ አለሽ? ገና ልጆችን ብቻ ላግኝ እንጂ ቆይ ሰራሽ። አሁን የአልጋ ብር እንደዚህ እየጨፈጨፈ እየከፈል እኔም ናፍቆቴ ልወጣ ናልኝ። ስለዚህ ቅድሚያ ወደ አዳማ መመለስ አለብን። ዛሬ ራሱ እዚህ ባናድር ደስ ይለኛል። ወደ አዳማ ብንሄድ ራይድ ይዘማታ። ለማረግ ያለብን ነገር ምንድነው? በቃ ሄዳለሽ። ሶማያ ቤተሰቦቿን አግኝታለች። ልጆቹን ይዛ ጎንደር ሄዳለች። ስላገኘች በሰላም እዛ ትኑርበት። አንተ ደግሞ እዛ ሄጅ እፈልጋለሁ ምትል ከሆን እማሆን ነገር ነው፣ እንደ ምድር ነው ነው ምክንያቱም መታወቂያ ኦሮሞ ኦሎ የኦሮሚያ ኦሮሞ። ምን አገባኝ ታዲያ? ደውና እዛ የመታወቂያ ይዛ ከዛ ያለው ነገር ታውቃለህ። የሀገር ሁኔታ ጥሩ አይደለም፣ ሄድ አትችልም። ምን ጎንደር እና ባህር ዳር ኢትዮጵያ አይደል? ኢትዮጵያ እና ሀገሬ ነው። ለኔ መፍትሄ ነው፣ ለፖለቲካ አይደለም። ለጦርነት አቀልድ በእናት ሳይድ እኔንም ማስበኝ እዚህ ጋር እንጂ እኔ አንተ ዛሄደክ እኔ ሰላም አገኛለሁ? እዚህ ቁጭ ብዬ ለምን ሰላም? አረብ እንኳን ባህር ተሻገር ይሻላል፣ ይሻላል፣ ይሻለኛል። ለምን በቃ አይገናኝም። ጎንደርና እንትን አይገናኝም። ጎንደርና ባህር እና ቡርኪና ፋሶ ጎንደርና ባህር ዳር የትን ያለች በጉርጓር ገባለሁ ወላሂ ዛሬ ራሱ እዚህ ማደር ወደ አዳማ ነው አይ አልፈልግም ሱመኛም ፍለጋ ጎንደር ሄዳለሁ ካልክ ከዚህ ከአዲስ አበባ አልወጣም ለምን ድሮም እኮ ተሸውጄ ነው የገባች። እራሴን እጠፋለሁ። እስኪ ባለፈው በረጊዜ አሰጥቼሽ መች ጠጣሽ? ትንሽ እንኳን በቀብሽ አምንሽ ነበር ያኔ ጠጣሽ። ዛን ጊዜ ራሱ ግን ጠጥተሽ ነው። ነገር ነው ምን አንተ ብቻ ወደ ጎንደር ልክ ጎንደር ሳትደርስ ሬሳዬ ያዩር ሬሳ ተረከበን ብለው ይደውሉ። እርግጠኛ ነች። እሺ በቃ እና አሁን መሽቷል። ነገ እንሄዳለሽ ወደ ናዝሬት እንደ ንፈልግ እሺ ነገ እንሄዳለሽ። አሰላሙ አለይኩም ወራቱላ በረካቱ ቡድና የተከበራችሁ ቤተሰቦቻችን ሰላም፣ ሰላም ብያለሁ ብያላችሁ። በሰላማችሁ በዘት ይበልኝ። እቺ ሰላቢ ከየት እንደመጣ ይሳለቅ ሆቴል ውስጥ መጣችሁ። ግማነገሮች ፍለጋ ማን ሂድበት ሆቴሉ ውስጥ መጣችብኝ። እኔ ፈለጋለ ፍለጋ ትመጣለች። ፓስፖርት የለሽም እንጂ ቢኖርሽ የመንመ ፍለጋ መጣአቀቀእ ማ እንግዲህ አሁን አዛን ብሏል። እያፈጠርን ነው የምናወራችው ከየት እንደመጣች ሆቴሉን ለእዛ ለያሲን እንኳን አልነገርኩትም። እሱ ይዟች ስለሚመጣ ማለት ነው። እንግዲህ አብረን እያፈጠር ነው ብላለሽ። በማንኛው አፈሽ ነው አንቺ ሱመያ ጋር አንድ ቤት የምትኖሪው? እስኪ እንደው እስኪ እንደው ይሄንን ለብቻሽ ቁጭ ብለሽ እሰቢበት። አንቺና ሱመያ አንድ ቤት ውስጥ አንድ ጣራ ስር ልትኖሩ ፐ! ታየኝ። ሰው የሆነ ሰው እኮ ነው ከሰው ጋር አንድ ጣራ ስር የሚኖረው ሰው አብሮ ሲኖር፣ አንድ ቤት ውስጥ ሲኖር አንዱ ቻይ አንዱ መጥፎ ቢሆን እንኳን ይሻላል። አንቺ እንደዚህ እንደው ላላ ብለሽ የምትናገሪውን እንኳን የማትለይ ሴትዮ አንቺ ልጅ ሱመያ ጋር የምትኖሪው። ሱመያ ማለት ውሃ ማለት እኮ ነች፣ ቅዝቅዝ ያለች። አንቺ እሳት፣ እሳትና ይርር እንደዚህ እየተንጣጣሽ ብላለች። ሱመያ አይደለም አንቺ ጋር ለመኖር ልትወስን ቀርቶ አይደለም ለአንድ ቀን እንኳን ቢሆን አንቺ ጋር አታድርም። እንዴት ነው እሱ የምታድረው? ትችለዋለች? ይህን ምላስ እንዴት ብላ ትሱሻለች? ጭራሽ አንቺ ቶቶሎ ቶቶሎ ቶቶሎ ቶቶሎ እየወለድሽ ሱመያ እንድታርስሽ አላህ አላህ አላ አልቀረብሽም። እንደ ሱመያ ሰራተኛሽ ናት። እንደ አንቺንማ እንደው ፈጣሪማ አላህም እንዳያሳርሳት፣ አላህ አንቺን እንዳያሳርሳት። የታደሉ ሊኖሩ ይችላሉ። የባል ሚስቶች ጣውንቶች ተዋደው ተፋቅረው የሚተራረሱ በችግር ጊዜ የሚዋዋሱ የሚረዳዱ ሊኖሩ ይችላሉ። አይታወቅም። ማንችና ሱመያ ሙስታሄል፣ አንቺ እንዴት ነው ሱመያ የምታረሰሽ? ከፈለግሽ አሁንም ባናት ባናቱ ባናት ባናቱ ባናት ባናቱ ለጅ ሰኢድ ራሱ ያርስሻል። ምን ሆኗል? እንደዚህ የተንጣጣሽበት መቼም አንቺን ማድረስ አያጥተውም። ሰውየው በስህተት ነው ያገባዋት ይላል። እሷ ገና በአናት በአናት ለመውለድ እና ሱመያ እንድታርሳት ትመኛለች። እንዴ ረ ጉድ ነው ፈጣሪ፣ ዘንድሮ ነው ያ አላህ። ምን ጉድ ነው ያመጣብን? እናቴ አንቺ ቆይ ያበርሽ እንዴ እውነትም አብድሻል። እዛ ከኡመርና ሱመያ ሄዱ ቀን ሚስጥር በሚስጥር ስትንበጠረቂ ይሏልሽ። አሁን ደግሞ ጭራሽ ስለማታውቂው ስለጎንደር ስለ ህዝብ መውራት ጀመርሽ። አራናውር ነው መጀመሪያ ስለ ሰው ወቂ። ስለማታውቂው ሀገር አታውሪ። አገሩ ገራገር፣ እንግዳ ተቀባይ፣ እርጎ ቅቤ፣ ወተት ዘርግፎ የሚያበላ ሰው ነው። አትፍሪ፣ አንቺ ራሱ ሂደሽ እንደሚያስተናግዱሽ እርግጠኛ ነኝ። አብረሽ ሄደሽ ሰኢድና ሱመያን ሽማግሌ ሆነሽ አስታርቂ ምን ብለሽ፣ ሳልፈለግ ነው የተገባሁት፣ በስህተት ነው ያገባሁሽ፣ በስህተት ነው ያገባሁሽ ሰኢድ አልፈልግሽም ማለኝ፣ ስለዚህ በስህተት የተገባሽ ተብዬ ከሰር ጋር መኖር አልፈልግም። ሰኢድን ንትቶ ከአንቺ እና ከልጆቹ ጋር ነው መኖር ያለበት ብለሽ ሸምግለሽ ራስሽ አስታርቂ። ይሄ እኮ በቂሽ ነው። በስህተት ያገባሁሽ ካለሽ ከላስ ሁልጊዜ ህይወትሽ በስህተት ነው እንደተባልሽ ነው የምትኖሪ ሀታ አሁን ላይ ይሄ ባናት ባናቱ የምትወልጁ ልጅ ራሱ የስህተት ልጅ ነው መባለች ስለማይቀር አርፈሽ ልቅስ፣ ባልየውን ወደ ሚስትየውና ወደ ልጆቹ ላኪ። እንደዛ ካደረግሽ አንቺም ጥሩ ነው ብዬ ነው የማስበው። በጣም ጥሩ ነው ብዬ አስባለሁ ማለት ነው። አንቺ እንደምታስቢው ነገሮች ላይ ቀሉልሽ ይችላሉ ግን ይህንን ካደረግሽ ጀግና ነሽ። አንቺ ራስሽ ሰኢድን እንደውም ጎትጉተሽ ጎንደር ይዘሽ መሄድ አለብሽ። ጎንደር ይዘሽ ሄደሽ ሰኢድን ከሱመያ ጋር እንዲታረቅ ማድረግ የአንቺ ስራና ኃላፊነት ይሆናል። ሀያቲ ሁሌ ጥፋትሽን በጥፋት አትረሚ። እስኪ አንዳንዴ እንኳን ትክክል ነገር ስሪ። ለራስሽ ስትይ ለህሊናሽ ስትይ ህሊናሽ እንዳይወቅስሽ ከፈለግሽ ስህተትን በስህተት አታርሚ።